ሀይ፣ ሰላም ውድ ተመልካቾቻችን እንዴት ናችሁ? ሰላም ናቸው። እኛ በጣም ሰላም ነን እግዚአብሔር ይመስገን። እንዴት ናችሁ እናንተ ጋር ስራ እየበረታችሁን? ረመዳን እንዴት ይዛችኋል? እኛ ጋር በጣም አሪፍ ነው ፈጣሪ ይመስገን። ዛሬ አንድ ፕራንክ ይዤ መጥቻለሁ። እንደአጋጣሚ ትድ ወደ ውጭ ማለት ነው እና ፕራንኩ ምንድን ነው? በነገራችን እኔ ስሙ ብዙ አላያዝኩትም እና ይሄ በዚህ እንደማስተሻነት ነው

ከተጣበቀ ምናምን አይለቅም በግንትን ማለት ነው። እና በዚህ የን ጨዋታ እንጫወታለን እለዋለሁ። ያን ጨዋታ ስንጫወት እሱ እኔን ካሸነፍኩት ማለት ነው፣ ያ ጨዋታውን ካሸነፍኩት አሁን በሻርብ ሰር እለዋለሁ፣ አስሬ ምናምን እሱ ሳያይ ማለት ነው። እናንተ ብቻ ናችሁ የምታዩኝ። እሱን ሳያይ እንደዚህ አድርጌ ዙሪያን ኬፕ አድርጌ

ማት ተለዋለ አስር ጊዜ ማለት ነው አስር ጊዜ ሲስማት፣ ያኔ ምን እንደሚያደርገው ቴዲ አብረና ያለን ማለት ነው። እና አብራችሁን ቆዩ። ሀይ ሰላም፣ ወደ ተመልካቾቻችን እንደናችሁ፣ ሰላም ናችሁ ወይ? እንግዲህ ዛሬ አርፍ ጨዋታ ይዘን መጣና፣ ጨዋታ ምንድነው? ድብብቆች እንደዚህ አይነት ማለት ነው። በዚህ አይነት እንጫወታለን እንደዚህ አድርገን ማለት ነው። እና አብራችሁን ቆዩ እንግዲህ

ከዚህ ሰላም፣ አይ ሰላም፣ እንደናይ ተከበራችሁ፣ የቴሌላፕ ዩቲዩብ ቤተሰቦች በሙሉ እንዴት ናችሁ? እኛ አለን፣ ፈጣሪ መስገን። ሮሞዳን እንዴት ይዛችኋል? እየተነከራችሁ ነው። በእኛውን ነገር አሪፍ ነው ማለት ነው። እንግዲህ ዜድ እንዳለችን ከሆነ ዛሬ የሆነ ማለት ጨዋታ ይዛ መታለች ማለት ነው። ሃሳቡም የዜድ ነው እንግዲህ። ጨዋታው ምንድነው? የሆነ ድብብቅ እንጫወታለን።

አሸናፊ የሆነ ሰው የፈለገው ቅጣት ይቀጣል ማለት ነው። ስለዚህ ጨዋታው ምንድን ነው? አሁን ይህ ዜድ እንደነገረች ከሆነ ይህ አለ በእጅህን ትይዘዋለህ፣ እንደዚህ አድርገህ ከዛ የት አለ እላታለሁ ወይ ትለኛለች። ካወቀችው አትቀጣም። ካላወቀችው ትቀጣለች፣ ወይ ደግሞ ትቀጣለህ ማለት ነው። ስለዚህ ወደ ጨዋታው እንሄድ።

አንቺ ጀምሪ። ሀሳብ ያመጣሽው አንቺ ነሽ። ግን በጣም ከባድ መሆን የለበትም ጨዋታ ማለት ቅጣቱ ችግር

ኦኬ፣ ቅጣት አመጣለሁ።

እንግዲህ የፈለክው ነው ብለሻል። የፈለጉት መቀባት ይችላሉ። እንግዲህ ቅጣት የፈለጉት እቀባለሁ። ከንፈሬ ምናምን፣ ምን ምን እንዴት ነው?

እንግዲህ ቆንጆ አድርጌ ስል ነው መሰለሽ። የ እንዴ ከንፈሬ ላይ አድርገው፣ እንዴ አፈልግም ግን ቀይሜ ምንድን ነው? አዎ ቀይሜ ኦኬ በቃ እንዴ፣ ቆይ ቆይ

ምንድነው እንደዚህ እንዴ? አንቺ ምንድነው? ምንድነው ሰርፕራይዝ እንዳይሆን ብቻ።

አረ፣ ጨለማ ገደለኝ። አንዴ ጨለማ እንዳትፈተው ከመንይ ሙቀት ገደልሽኝ ሙቀት

ችግር የለም። ጨለማ እኮ ነው። አይ መሆን ነው ምንድነው ወይ ጠብቀኝ። ከምር ያንቺ ቅጣት ዝም ብሎ ያንቺ ጨዋታ። ከምር ይሄ ከሆነ ጨዋታ

አሁን ግለጥ ግለጥ። ሰርፕራይዝ እንዳይሆን ብቻ ምንድናቸው ነ አሁን በለሙን ነው ቅጣቱ ማለት ነው። እዚህ አድርገው ና በለሙን በለሙን ምንድን ነው እንዲህ አድርገህ ማለት ነው እንዳደረኩት። እኔ ስለቀው ትለቀዋለህ፣ ለአምስት ደቂቃም ለሶስት ደቂቃም ይሆን ደስ እኔ ስለቀው ብቻ ትለቀዋለህ አንተ

መብላት ነው። ኧረ ዝም ብለን እንደዚህ አሁን እንዳልኩ ማለት ነው ወደ ያዘው

ሰላም ጤና ይስጥልኝ ውድ ቴዲ ላቭ ቤተሰቦች እንደምናላችሁ። እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ከኢትዮጵያ ሆኜ ነው የምልክላችሁ። ኢትዮጵያን በሰላም እና በፍቅር ጌታችን ያቆይልን፣ ይህም በሽታ ከሀገራችንም ከዓለምም ያጥፋልን። ዛሬ የመጣሁበት ምክንያት አዲስ የዩቲዩብ ቻናል ከፍቻለሁ። አስተማሪ ነው አዝናኝ ነው ብዬ ያሰብኩትን ነገር እለቃለሁም እየለቀኩኝ ነው

እና ቻናሌ ላይ ገብታችሁ ላይክ እና ሰብስክራይብ እንድታደርጉ በትህትና እጠይቃለሁ።